አሁን ባለ ሁኔታ ሙስናና ብልሹ አሰራር ከመቀነስ ይልቅ እየተስፋፋ መጥቷል ሲሉ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ተናገሩ። ሙስናና በመታገል በኩል መከናወን ያለባቸው ተግባራት ባለመፈጸማቸው የህዝቡን ተጠቃሚነት ማረጋገጥ አልተቻለም ብለዋል አፈ ጉባኤዋ። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አብረዋቸው ከሚሰሩ ተቋማት ጋር የስራ አፈጻጸም ግምገማ አካሂደዋል። የህዝብ አለም ጌታነህ ተጨማሪ አላት። ሀገር የቁልቁለት መንገድ እንድትጓዝ ከሚያደርጉ መንገዶች አንዱ ሙስናና ብልሹ አሰራር ነው። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ከጸረ ሙስና ጥምረት አባላት ጋር የእቅድ አፈጻጸም ገምግሟል። ተቋማቱም ብልሹ አሰራርን ለማስወገድ ና የህዝብን ሀብትና ንብረት ለማዳን እየሰሩ መሆኑን አንስተዋል። የእምነት ተቋም ቢሆንም አንዳንድ ጊዜ የምንሰጣቸው ስጦታዎች ለእግዚአብሔር ነው ተብሎ ይታሰባል። ደግሞ ልክ ነው ማለት ቀኝ የሚሰጠውን ግራህ አይወቅ ማለት እንዲሁ ስጥ ለማለት ነው። እና እነዚህ ስጦታዎች እኳ ተመዝግበው ተቆጥረው ደረሰኝ በሚገባ ተዘጋጅቶላቸው የተለያየ ነገር ለሚሰጡ ሰዎች ሂሳቡ ኦዲት ይደረጋል፣ ለህዝብ እንዲሰማ ይደረጋል። አሁን እንዲህ አይነት ነገሮች ከቅርብ ጊዜ ወዲህ የመጡ ናቸው። እኛ ተቋም ሁለት ኃላፊነት ነው ያለበት። አንደኛው የቅድመ መከላከል ስራ መስራት ነው። ሁለተኛው ከመከላከል አልፎ ሲገኝ ምርመራ በማጣራት አጥፊዎች በህግ እንዲጠየቁ የማድረግ ስራ ነው። ከዚህ አንጻርም ያው ራሱን የቻለ የሙስና ወንጀሎችን ምርመራ ሊያጣራ የሚችል ራሱን የቻለ ክፍል ከክልል ጀምሮ እስከ ዞንና ወረዳ ድረስ ተደራጅቶ ስራ እየሰራ ያለበት ሁኔታ ነው። ሁሉም ተቋማት ብልሹ አሰራርን በማስወገድ ረገድ ኃላፊነት አለባቸው ያሉት የአማራ ክልል ስነ ምግባርና ፀረ ሙስና ኮሚሽን ምክትል ኮሚሽነር ማሩ ቸኮል ናቸው። ሙስናና ብልሹ አሰራርን ከመከላከል አንጻር የማያገባው ተቋም የለም። ምክንያቱም እዛ ተቋም ላይ ከፍተኛ የሆነ የበጀት እንቅስቃሴ አለ፣ የሰው ኃይል አለ፣ የሚስተናገድ የሰው ኃይል አለ። ስለዚህ ከመልካም አስተዳደር አንጻር ተቋማቱ ማስተካከል ያለባቸው ጉዳዮች አሉ። ለምሳሌ ተገልጋዮች በመጡበት ፍጥነት ጉዳያቸው ያልቆላቸው እንዲመለሱ ከማድረግ አንጻር የሚታዩ ቀደም ሲል ያልነበሩ አሁን አሁን እያደጉ የመጡ ተገቢ ያልሆኑ ዝንባሌዎች አሉ። እነሱን ከማረም አንጻር ተቋማት ትልቅ ሚና አላቸው ማለት ነው። በፌዴራል ደረጃ የጸደቀው የንብረት ማስመለስ አዋጅ በተግባር ሲውል አንድ ሰው ከገቢው በላይ የሆነ ሀብቱን ለህግ አካል ቀርቦ እንዲያስረዳ የሚያደርግ ነው። ይህም ብልሹ ስነ ምግባርን የሚያርም ነው ብለዋል ምክትል ኮሚሽነሩ። ማንም ሰው ከገቢው በላይ ወይም በሚታወቅ መንገድ ከተገኘ ሀብቱ ውጭ አለ ሀብቱን ማስረዳት አለበት። እሱ ይህን ሀብት ከየት እንዳመጣው አሁን ያ ጊዜ በአክስት ባጎት በምቻ በበልጅ ማስቀመጥ አያዋጣም ማለት ነው። ምክንያቱም ኤክስትራ ተጠያቂነት ስላለ አሁን ላይ ብልሹ አሰራር በክልሉ በእጅጉ እየሰፋ መምጣቱን የተናገሩት ና በክብር እንግድነት የተገኙት የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ፣ በዚህም ምክንያት ህዝቡን ፍትሐዊ በሆነ መንገድ ማገልገል አልቻልንም ብለዋል። ባለንበት ተጨባጭ ሁኔታ ብዙ አሻግረናል፣ ብዙ ሰርተናል ከምንልቅ ይልቅ ጥናት ሊያረጋግጠው ይችላል። ባለን ግንዛቤና ግን ሁኔታ ጥቅል ሪፖርቶቹን ስንመለከት ከመቀነስ ይልቅ መጨመር ነው። ፋርዘር ለጥናት ክፍት ሊሆን ይችላል። የሚገርመው ይህ ጉልበት ባገኘ ቁጥር መልካም ተግባር መፈጸም አይቻልም በምንም ሁኔታ የጸረ ሙስና ትግልን ማድረግ ለተቋማችንም እንደ ህዝብም ከዝቅጣት የምንወጣበት ነው። አክቹዋል መሬት ላይ ያለው ሁላችሁም እንደየተቋማችሁ ማንበብ ትችላላችሁ። ህዝብን የሚያማርር በጣም የተጠናከረ የሙስና ተግባር ነው፣ የስነ ምግባር ብልሽት ነው የሚያጋጥመው።